ጅና የማርታ ፍጥጫ እንደቀጠለ ይገኛል። ወይዘሮ ማርታ እኔ የምልህ ደሬ፣ አንድ ነገር ልነግርህ እፈልጋለሁኝ። ሰላም ነፍሰ ጡርና ትትለው ያለበት ጠፋው መሆነህ ነው። ደሬ እንደዚህ የደነገጥከው አልገባኝም። እንደዚህ እኮ ደንግጣ አታውቅም። የምታውቀው ነገር አለ ሆይ ብላ ስትጠይቀው፣ አይ በፍጹም ምንም ነገር አላውቅም ብሎ ሸመጠጠ። ወይዘሮ ማርታ እጅጉን በከባዱ ጠረጠረችው። አይ ይሄ ነገርማ እንዴት ደሬ በዚህ ልክ ሊደነግጥ ይችላል? እናም አንድ ነገር አለ። ምናልባትም ሰላምዬ እኔን የዋሸችኝ ለኛ ቤተሰብ በመጨነቅ የተነሳ ነው ብላ ዝምታዋን በውስጧ አደረገች። ኤቢ ኤቢ እማዬ፣ ይሄ ነገር የእውነት ከኛ ቤት ውስጥ ቢሆን ምን ልታደርጊ ነው? እኔ ሲመስለኝ ሰላምዬ በፍጹም ወታ ስለማታውቅ ይሄ ልጅ የእኛ ቤት ልጅ ነው ብላ ሁሉንም ነገር ፍርጥ አደረገች። ኤቢ አረ፣ እባክሽ ታይ፣ አረ እንደው ተረጋጊ። ሁሉን ነገር ለምንድን ነው እንደዚህ እያወሳሰብሽ ሁል ጊዜ እንደዚህ ነገር የምታወኪው? አሁን ከመቼ ወዲህ እንዲህ ነው እንደዚህ አይነት ነገረኛ ሴት የሆንሹ? ብላ አለቻት። አይማዬ እኔ ትክክለኛውንና እውነተኛውን ሀቁን ነው የተናገርኩት፣ ለምንድን ነው እማታምኝ ብላ ተናገረች ሰላምዬ። ሰላምዬ ጭንቀቷና ስቃይዋ እንደቀጠለ ይገኛል። በውስጧ እያለቀሰች የናታንን ቤት ትታጸዲያ እንዴ? ሰላም ደግሞ ዛሬ ምን ሆነሻል? በጣም ደብሮሻል፣ በዛ ላይ እያለቀሽ ነው። እና የተፈጠረው ነገር ምንድን ነው ብሎ ሲላት፣ ተወኝ በቃ ናታን። እንዴ እንዴት ነው የምተውሽ እንደዚህ እያለቀሽ? በቃ ተወኝ ብላ መንጭቃ ስትሄድ፣ ናታን ደነገጠ። ኤቢ ለናታን እኔ ምልህ ሰላም እኮ ነፍሰ ጡር ነች ብላ ስትነግረው እጅጉ እንደነገጠ ማን ያውቃል። ምናልባትም ሰላምዬ እያረገዘችው ከዚህ ቤት ይሆናል። በቃ እንች ልጅ፣ አፍሽን መቆጠብ አትቼ የማይደል ታዲያ። እኔ ትክክለኛውን ነገር አይደል እንዴት ተናገርኩት? ቆይ እናንተ እኔ ትክክሉን ስናገር እናንተ ለምንድን ነው የምትደብቁት? ማለቴ እውነታው መውጣቱ እንደሆነ አይቀርም። ስለዚህ እኔ ብናገር ባልናገር ብላ ዝም አለች። በሌላ በኩል ዳጣዬ አፋጠጠችው አባቷን። አባዬ እኔ አንድ ነገር ብቻ ነው የምጠይቅህ፣ እዚህ መኪና ውስጥ ስገባ ደስ ይለኛል። አይዞሽ መኪና ከሆነ እገዛልሻለሁ። አይ እንደዚ አይደለም አባዬ፣ ነገር ግን እዚህ መኪና ውስጥ ስገባ ብቻ ነው አባዬ ብዬ በነፃነት የምጠራህ። አታስቢ፣ ትንሽ ጊዜ ብቻ ነው ሁሉም ነገር ይስተካከላል ብሎ አላት። ቆይ እስከ መቼ ድረስ ነው የምትደብቀው? ግን አንቺ ዛሬ ለምንድን ነው ማለቴ፣ እንደዚህ የፈለግሽኝ? እኔማ ስለ ውሃ ጉዳይ ልናወራ ነው። ምን ውሃ ደሞ ምን አደረገች? አረ ምንም አላደረገችም አባዬ፣ ተረጋጋ። እና ታዲያ ምንድን ነው? አልገባኝም። ማለቴ፣ ውሃ እንግዲህ የሆነ ልጅ በባለፈውም የማይሆን መድኃኒት ሰጥቷት ልትወጣው ስትል እኔ ነኝ የጣልኩባት። አሁንም ደግሞ በቴሌግራም የብልግና ግሩፕ ውስጥ አስገብቷታል። ደግነቱ አላየችውም እና እኔ ሄጄ ልቀጠቅጠው ነበረ ግን ደግሞ ምናልባት ትምህርት ቤት ላይ ችግር እንዳላመጣ ብዬ ተኮኝ። ውይ ጎበዝ፣ አንቺ በጣም ጀግና ነሽ። አረ አባዬ ግን ብቀጠቅጠው ምን አለ? አንቺ እኮ አታረገውም አትባይም። ለማንኛውም ሰኞ ሂደን እናመለከታለን። አሁን ግን ዝም ብለሽ ዝም ማለት አለብሽ። ግን አመሰግናለሁ ብሎ ሲል እንዳባዬ፣ ለምን ታመሰግነኛለሁ ውሃ እኮ እህቴ ናት። ምናልባት እሷ ባታውቅም እንኳ ብሎ ሲል አይዞሽ፣ አይዞሽ ልጄ። ልጅ ሁሉም ነገር በቅርቡ ይፋ ይሆናል ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ሰላም ነው፣ ደህና ነው። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ኤቢ ለእናቷ ነገሩን ካፈረጠችው በኋላ ሰላም እስኪናይ ቶሎ ብላ ስትላት አቤትትዬ እንዲነሽ ከዛ፣ ሆዷን ስታየው እጅጉን ደነገጠች። ከዛ እጇን ጭንቅላቷ ላይ ያደረገች እና ሰላምዬ፣ እባክሽ በበላንባቸው ማዕድ፣ በቆረስናቸው ማዕድ፣ በተጨቃጨቅንባቸው አብረን በኖርንባቸው ጊዜያት እባክሽ ግልጹን ንገሪኝ እባክሽ ምንም ነገር ሳትደብቂ ንገሪኝ ብላ እስ በራሳቸው መላቀሳቸውን ቀጠሉ። ኤቢን ዓይንሽን ሳላጠፋልሽ ከዚህ ቤት ውጪ ሂጅልኝ፣ ምንም አልፈልግሽም ብላ ኤቢን አባረረቻት። እማዬ ተረጋጊ፣ ነገርኩሽ። አንቺ ውጪ፣ እኔና ሰላም ማውራት አለብን ብላ ጠየቀቻት። ከዛ እጅጉን ተላቀሱ፣ በከባዱ ተላቀሱ። እባክሽ ንገሪኝ፣ እውነቱን ትክክሉን ስትላት አይትዬ አንድ በስልክ የማወራው ልጅ ነበር እናም እናንተ በሌላችሁበት ሰዓት እንደዚህ ተፈጠረ። በቃ ይሄ ነው ያለው። መሬቱን ተደፍታ ሳመች። አምላክ የተመስገን ፈጣሪ የተመስገን፣ በዚህ ቅጽበት ስንቱን ነገር አሰብኩት እያለች አይ፣ ሰው መሆን እንደው፣ በቃ ከዚህ በኋላ ሁሉንም ነገር እኛ እንሰራለን፣ ለልጆቹም እነግራቸዋለሁ። ካስቸገሩሽም ደግሞ ለእኔ ንገሪኝ። እናም ከባባዲቃ ሁሉ እንዳታነሽ እኔ አለው ደሞ ደግሸሁሉ እድራችኋለሁ ምክንያቱም አባት የሌለው ልጅ እንዲባል አልፈልግም ዲቃላ እንዲባል አልፈልግም። ብቻ ያለ የሌለውን መልካምነቷንና ደግነቷን ለሰላምዬ አሳየቻል። ይህን ያየችውና ይህን የሰማችው ሰላምዬ እጅጉንም ባደም እያለቀሰች እት እያመሰግናለሁ አንቺ ማለት ለቤትሽ ታማኝና ለባልሽ ታማኝ ለልጆችሽ በጣም ርኅሩኅና ደግናት ነሽ እና ያልሽኝን በሙሉ አደርጋለሁ። አሁን ግን ልህድ ብላ ወደ ክፍላ ከሄደች በኋላ ስቅ ስቅ ብላ ለቀሰች። አምላኬ ሆይ ምንድን ነው የማደርገው? እንዴት ነው እነዚህን ደግናትና መልካምናት ሊጎዳት የምችለው? እኔማ በፍጹም ይሄን ነገር ማድረግ አልችልም እያለች ማልቀሷንና ማንባቷን ቀጠለችበት። በሌላ በኩል ወይዘሮ ማርታ ወይ ጉድ ወይ ሰው መሆን ቆይ እኔ እንደዚህ አይነት አስተሳሰብ ያሰብኩት ለምንድን ነው ለምንድን ነው እያለች አለቀሰች በሌላ በኩል ዳጣና ጣና እንዲሁም ውሃ ቤተ ክርስቲያን ሄደው ጸለየው ሲመጡ እኔ የምልሽ ውሃ አንቺ ግን ምን ብለሽ ፀለይሽ ደግሞ ቢጃማ ውሮብኛል አይደል የቅመማውን ቢጃማ እኮ ሰርቄባት ነው ስትል እኔማ የጸለይኩት እስኪ ንገሪኝ፣ ደግሞ ስለምንድነው? ቁጭ አልሽው እ አስፈቅጀ ነው። ማንን? ፈጣሪ ነዋ ያስፈቀድኩት። እና ቁጭ በያለሽ። አዎ በቃ ብቻ እንደዛለኝ። እና ስለምን ጸለይሽ? ማለቴ ፈተና ስላለን ጸለይኩ። እንደገና ደግሞ እናቴ ኬ ገዝታ እንድትጠብቀኝ ጸለይኩ። ወይ ጉድ! ጭራሽ ፈተና ሳታነቢ እንዴት ነው ሊረዳሽ የሚችለው? ለማንኛውም ግን ኬኩ ተሳክቶልሻል እኔ ጋብዝሻለሁ ምን አዎ እና ታዲያ የኬኩን ቦታ እኮ አለብሽው አይ ቤት ሄደን ነጠላችንን አስቀምጠን ከዛ በኋላ ነው ደግሞ ምጥንጋ ነው የምጋብዝሽ እውነት አዎ እንደዛ ነው አይ ውሃ እያለች መደመሟን ቀጠለች በሌላ በኩል ኤቢ መጣችና እማዬ ምን ሁነሽ ነው ራሴን አሞኛል እዋክሽ ኤቢ ተይኝ እንዴ ማዬ ቆይ ታዲያ ልጁ የማን እንደሆነና ከየት እንዳመጣችው ማወቅ የለብንም እስኪ ታይ። አንቺ መርማሪ ፖሊስ ነሽ እንዴ? አልገባኝም። በቃ ታያት። አይ በፍጹም እንደዛማ ማድረግ አንችልም። ለምን ተብሎ ነገርኩ። ሽማዬ ከየት እንደመጣ ማወቅ አለብን። አንቺ ራስሽ ታውቂ የለ እንዴ? ማለቴ ልቦናሽ እያወቀ ለምንድን ነው አፍሽ ዝም የሚለው? ከምንም ይሁን ከማንም በቃ። እና እዚህ ቤት ነው ሰላም የምትወልደው። አዎና። እና ታዲያ የት መሄጃ አላት? ቤተሰቦቿ ጋር ብትሄድ ጥሩ ነው እንግዲህ ይሻላል ብዬ ነው። አይ፣ ቤተሰቦቿም ሆነ ምኖቿም እኛ ነን። እኛ እናሳድግላታለን። ከዚህ በኋላ እንደውም የቤቱን ስራ ልጆቹ ሁላችንም ተባብረን እንሰራለን። እና ስራቴጅም አዎ። ኤቢ፣ እኔ ዛሬ በጣም ደክሞኛል። ስለዚህ ይሄ መተኛ ትፈልጋለሁኝ። ውጭልኝ። ፀጉርሽን ደግሞ ብትንከባከብ ይሻልሻል። ራስሽን እስኪ ጠብቄ እራስሽን እስኪው ከወዲያ ከወዲህ ለምንድነው ነገር የምታመላልሹ ስትላት፣ እኔ ምልሽ ግን እማዬ፣ አንድ ነገር ልንገርሽ። ነገሪኝ። ምን ተፈጠረ ደግሞ? ማለቴ ናታንና እኔ እኮ እየተቀራረብን ነው። ባለፈው ጥሩ ሴት ሁኜ አላልሽኝም? እሺ፣ ከዛም በኋላ በቃ ጥሩ ሴት ሁኜ እሱን ደግሞ እየወደደኝ ነው መሰለኝ ብታይ ከናታን በጣም ብዙ ልጆች እወልድልሻለሁ። ናጅብ አይደለም ልክ ልክነሽ። ምኑ ገና ሳይያዝ፣ ለማንኛውም ጠንቀቅ ብቴ ጥሩ ነው። ከምኑ ነገርኩሽ፣ ገና ናታን ወደዴን ብለሽ ከተዘናጋሽ አበቃልሽ ማለት ፈልጌ ነው። ራስሽን ጠብቂ። በዛ ላይ ብዙም ባታምኒው ጥሩ ነው። በእርግጥ ናታን ይጎዳሻል ብዬ አይደለም። ነገር ግን አቀራረቡ የእውነት ለፍቅር ነው አሊያ ደግሞ አንችን ለመቀየር የሚለው ነገር አስቢበት ብላ አለቻት ሁሉም ተሰብስበው ባሉበት ሰዓት እንዴ ከዛ ፒስ ነው ቤተሰብ ብላ ዳጣ ከውጭ መታ ሰላም ስትላቸው ኤቢ ግን ሰላም ማለት አልፈለገችም እና ቁጭ ብላ በሌላ በኩል ቁጭ ብላ ውሃ ተቆጣች ምን ሆነች ነው እንዴ ያም ሁሉ ቤት አጽድ ተሺ እገዛላችኋለሁ ያልሽውን ሳገዥልን እና ታዲያ በልባችሁ ያሰባችሁት ምንድን ነው? ንገሩኝ አልኳችሁ፣ እናንተ ደግሞ አልነገራችሁኝም። ግን አንቺ በልብሽ ያሰብሽው ምንድን ነበር? ኬክ። አይ እንግዲህ እኔ ይሄን ገዝቼልሻለሁ ብላ ሰጠቻት። ዋው እንደዛ ከሆነ ማንታረቅ። ኤቢ እኔ ምልሽ ዳጣ ፎቶ ለምንድን ነው ከናታን ጋር የማታነሽን ብላ ስትል ናታን ችግር የለውም፣ ችግር የለውም አንሽን ፎቶቸውን ፎቶአቸውን ቀጭ ቀጭ እያደረገች ስታነሳቸው ግን በጣም ታምራላችሁ አብራችሁ አለች። እና እኔና ናታን ባልና ሚስት ብንሆን ምን ይመስልሻል ስትላት ምን አለች? አዎ ከዛ ውሃ ትትደነግጥ ውሃ፣ ሂዴሽ አብረሻቸው ተነሽ እስኪ ብላ ስትል ኖ ኖ ኖ አለች። ምን ችግር አለው ነይ ከማህል ብለው ከማህል ሆኖ ፎቶ እያነሳች ባለበት ሰዓት በጣም ተደባደቡ ከኤቢ ጋ እባካችሁ እናንተ ልጆች አሁንስ እንደ ሕፃን ልጅ አትኑብኝ። በቃ አንቺም ውሃም ተረጋጊ እያለ ሲል፣ ዳጣ ቁጭ ብላ ሳቋን ቀጠለችበት። በሌላ በኩል ሰላምዬ እራሷን አስራ መታ ሳሎን ላይ ልታጸዳ፣ እኔምልሽ ሰላምዬ ዛሬ ግን ምን ሆነሻል? አረ፣ ምንም አልሆንኩ ዳጣዬ። አይ እራስሽን አስረሽ፣ በዛ ላይ እንደ ዝደብሮች። ለማንኛውም እኔ ያጸዳለሁ ማንም ሰው ስለሌለ ሂጄ አጸዳያለሁኝ እና አታስቢ ብላ ስትፍልቱ ዋርጌ ነው ማጸዲያው እውነትሽ ነው አዎ ምን ችግር አለው ከሄደች በኋላ ውሃንና እንድሁም ምጥነን አንጥታ በደንብ አድርጋ አጸዳቻቸው ይህንን ያወቀው ናታን ቆይ ሰላምዬ ልጁን ግን ከየት ነው ያመጣችው ሰላም እስከማውቀው ድረስ እኔ ዝቤት ከመጣሁ ረጅም ዓመታት ሆኖኛል ከማንም ጋር ወጥታ አታውቅም ይሄ ነገር በቤታችን እጅግ ፈተናው እየበዛ ነው ብሎ አለ። ወይዘሮ ማርታ የቱንም ያህል እንኳ ኤቢ እንደዛ ነገሩን ሁሉ ካፈረጠችው በኋላ እንደገና ደግሞ ሰላምዬም አይ ከሆነ ልጅ ነው ብላ ብትልም እንኳ ሀሳቡና ጭንቀቱ በፍጹም እየለቀቃት አይደለም። ቆየ እውነት ሰላምዬ ትክክል ነው ያወራችው፣ ወይስ ደግሞ እየዋሸች ነው ብላ በሀሳብ ጭልጥ ብላለች። ኤቢ ደግሞ ሂዳ ሰላምን፣ እኔ የምልሽ በቃ የእውነት አርግዘሻል ማለት ነው? ምን ማለት ነው? ነገርኩሽ አይደል እንዴ። ይፋውን በትየፊት ብቻ ይገርማል። ከማን እንዳመጣሽው የእውነት በጣም ይደንቃል። እያለች ቅጥላ ያደረገቻት ሰላምዬ ደግሞ ይገርማል። አሁን ከነዚህ ሰዎች አንቺ መፈጠርሽ ብላ እንባዋን አነዛችው የእውነት የሰላምዬ ልጅ የአቶ ደረጀ ይሆን? ምክንያቱም ደረጀ እጅጉ እንደነገጠ መጨረሻ